የኩልፊ ቅራኔው ክፍለ ከተማ አስተዳደር ለነዋሪዎች የሚሰጠውን አገልግሎት ጥራት ከጊዜ ወደ ጊዜ የተሻሻለ ይገኛል። በክፍለ ከተማው የአገልግሎት አሰጣጥ ላይ ውጤታማ ለውጦች መታየታቸውን ነዋሪዎች እየገለጹ የሚገኙ ሲሆን የክፍለ ኮሚኒኬሽን ጽፈት ቤትም የባለ ጉዳይ ቀልን ምክንያት በማድረግ በተለያዩ ጽፈት ቤቶች በመዘዋወር የአገልግሎት አሰጣጥ ዙሪያ ተገልጋዮችን አነጋግሯል። ጽህፈት ቤታችን ያነጋገራቸው ነዋሪዎች እንደገለጹት በኮልፌ ቀራኒዮ ክፍለ ከተማ አስተዳደር በተለይም ሮብና አርብ አገልግሎት ቀን ምክንያት በማድረግ እየተሰጡ ያሉ አገልግሎቶች መሻሻል መኖሩን ይገልጻሉ። ተገልጋዮች በሰጡት አስተያየት ቀደም ሲል ከነበረው ሁኔታ አንጻር አሁን ያለው የአገልግሎት አሰጣጥ ፍጥነት መሆኑ አቀባል በእጅጉ መሻሻሉንም ጠቁመዋል። ጥሩ አስተዳደር ነው። ጉዳያችንም ያው ትንሹ ጣውረድ ቢኖረውም በመልካም ሁኔታ እየሄደ ነው። ኦልሞስት ጨርሰናል አሁን መልካሞች፣ ጥሮች መልካም ስነ ምግባር ያላቸው፣ ቀልጣፋ ስራ የሚሰሩ እንዲሁም በነዚህ አሁን እዚህ ባሉት ሰራተኞች ላይ የከተማ አስተዳደሩን የናዴል ቢሮ ምን አይነት ጠንካራ እና ምን አይነት ጎበዞች በምን አይነት ስምሪት እንደሚሰጡ አይቼበታለሁ። እኔ በበኩሌ ጉለቶች ሊኖሩ ይችላሉ። ያው ጉለት የለም አይባልም። ጉለቶቹን ግን እያስተካከሉ እየሞሉ ሰውን በበለጠ ሁኔታ ለማገልገል ኢቨን እኔ ሁለት ሰዓት ነው የደረስኩት። ሁለት ሰዓት ግን ቢሮ ተከፍቶ ሁሉም ሰዎች ወንበራቸው ላይ ናቸው ያሉት ኃላፊዎቹ። ስለዚህ ኃላፊዎቹ ሳላደንቅ አላልፍም። ችግሮቹ ደግሞ ጊዜ እየጠበቁ የሚፈቱ ችግሮች ነው የሚሆኑት። ግን ጥሩ ነው። እኔ መልካም ነው ብዬ ነው ማሰባው። ከዚህ ቀደምም ለአንዳንድ ጉዳዮች እመጣ ነበር፣ የቤት ጉዳይ ስላለኝ ማለት ነው ግን ከዛን ጊዜ ከመጣበት ጊዜ አንስቶ እስካሁን ድረስ ያለውን ሁኔታ ስመለከት በጣም ብዙ ለውጦች አሉት። በፋይል አደረጃጀቱ በጣም የተሻለ ነው። በመስተንግዶ ደረጃም የተሻለ መስተንግዶ አሰጣጥ ሁኔታዎች ናቸው ያየሁትኝ። በተለይ ደግሞ ሮብና አርብ የባለ ጉዳይ ቀን እንደመሆኑ በጣም የሚያስደስትና ቆንጆ የሆነ አገልግሎት ነው እየሰጡ ያሉት። ቅናቸው ጥሩ የሆነ አገልግሎት እየሰጡ ይገኛሉ ማለት ነው። ያው እንግዲህ ሰዓቱ ማየት ይችላላቸው። በዚህ አጭር ጊዜ ውስጥ ጉዳይን ጨርሼ ወጥቻለሁ። ከጥራት ጋር ቆንጆ ቆንጆ አገልግሎት ያገኘው በእኔ እኔ በመጣሁበት ጉዳይ ላይ ጥሩ የሆነ አገልግሎት አግኝቻለሁ። አጠቃላይ በጥሩ ጥሩ ተብሎ ከሚገመት በላይ እንቅስቃሴ እየተደረገ እየተረዳ ነው። ስለዚህ እስካሁን ድረስ በሚያገለግሉን አገልግሎት አሰጣጥ ላይ በዚሁ ቢቀጥሉ የተሻለ ነው የሚል ሀሳብ ነው ያለ። የእኔ ጉዳይ ከዚህ በፊት የቆየ ነው። በቆየ ጉዳይ ብዙ ችግሮች በነበሩበት ጉዳይ መፍትሄ ተገኝቶ አሁን በጥሩ ሂደት ላይ ነው ያለው። እንግልታችን ችግራችን የተሰበረበት ወቅትና ጊዜ ነው። በአሁኑ ጊዜ ያለው ሁኔታ ያለው አስተዳደር ጽህፈት ቤታችን ከተገልጋዮችን ባነጋገረው መሰረት አገልግሎት ሰጪ ተቋማት ህብረተሰቡን ለማገልገል እየሰሩ ያለውን ስራ ይበልም የሚያስብርና ሊቀጥል እንደሚገባም ይጠቁማል።